የቤቲ እናትና ጽናት የተጣሉ ማለት ነው። በምን ምክንያት እንድተጣሉ የምነግራችሁ ይሆናል። ይህንም ቪዲዮ በላይክ ጀምሮ ማለት ነው። እናም የቤቲ እናትና ጽናት ለምን እንድተጣሉ ልንገራችሁ። ጽናት በፍጹም እሷ እዚህ ቤት እንድትገባ አልፈልግም ልጄን አሳጥታኛለች ፍቅሬን በጥበጣለች በጣም አሰቃይታኛለች እናም ስራዋ ነው እንደዚህ የቀጣት እያለች ጽናት ለቤቲ እናት ስትናገር አንቺ ሴት አይደለሽም እንዴ እናት የለሽም እንዴ እንዴት እንደዚህ ትጨክኛለሽ ስትላትም አይ እኔ የእናት ጣም ስለማላቅ ነው የማያውቁት ሀገር አይናፍቅም አለች ማለት ነው ሰላም ሰላም ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ ለዚህ ቻይናል አዲስ የሆናችሁ ላይክ ሼር ሰብስክራይብ ማድረግ አትርሱ እንዲሁም ደግሞ ይዤ የሚመጣው አዳዲስ መረጃዎች አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። እናም በጣም ያሳዝናል በጽናት ድራማ ላይ እየተፈጠረ ያለው ነገር አሁን ላይ በጣም አሳዛኝ ነው። በእርግጥ የቤቲ አካሄድ አሁን ላይ በጣም አሳዛኝ ሁኔታ ነው እንደምታያት በጣም አብዳለች። በቃ ለይቶላታል። እናቷም ደግሞ ያው ሆስፒታል አልቀራት፣ ሐኪም ቤት አልቀራት፣ ጸበል አልቀራት፣ በጣም ተሰቃይታለች። ሌላው ቀርቶ እንኳን በኪራ እግር ላይ ተንበርክካ ስትለምነው ሁላ እባክሽን ተይኝ፣ እኔ እንደዚህ አይነት ነገር ላደርግ አልችልም፣ ደግሜ ደጋግሜ ጽናትን መስበር አልፈልግም፣ ስራዋ ነው ያሳበዳት ብሎ ሲናገር የቤቲ እናት ደግሞ ተናዳ ኪራን በጥፍ ያለችው ማለት ነው። እንዴ ምን እያረክሽ ነው? ምን እያረክሽ ነው ያለሽው? በትልቅነትሽ አትከበሪም እንዴ ሲላት፣ እኔ ምን አደረግኩ? ተለማመጥኩ የልጄን ነፍስ ታደግልኝ ባልኩኑ? እንዴ እንደዚህ አፍህን የምትከፍተው ምን አለበት ለልጄ ብትተባበራት? ባንተ ፍቅር እኮ ነው ያበደችው። ባንተ ፍቅር እኮ ነው በሽተኛ የሆነችው። ምን አለበት አንድ ድል ብሰጣኝ? ምን አለበት ለሳምንት ያህል ቤቴ ብትቆይ? ምን አለበት እንኳን እንደዚህ ለፍቅር ክስት ለተሰቃየችው ልጄ ምን አለበት ለአንድ ሳምንት ለአንድ ሳምንት ብላ ፌንት ነቀለች። የቤቲነት ከዛን ይሄንን ነገርማ ቤት ሄደን ማውራት አለብን፣ ጽናትም ማወቅ አለባት እና እኔ እግራ ተጋብቻለሁ ምን ምን ልሁን ሲላትም ተንበረከከችና እግሩ ላይ ወድቃ እባክህን እባክህን፣ ልጄ ልለምን አለችው ማለት ነው። እና የቤትዬ እናት እባክህን ልለምን እባክህን እባክህን በእናት ይዣሃለሁ እባክህን አለች፣ እና እግሩ ላይ ወደቀች። እግሩ ላይ ስትወድቅ ኪራ አረ ሰው ያያል፣ አረ ተነሺ፣ ብድግ በይ፣ እስኪ ተነሽ። ነገር ግን አስብበታለሁ፣ ይህን ነገር ደግሞ ጽናት በግልጽ ማወቅ አለባት አለ ማለት ነው። ከዛ ችግር የለም እኔ እግሯ ላይ ተንበርክኬም ወደቄም ቢሆን ለአንድ ሳምንት ያህል እንድትረዳኝ እናገራለሁ ለእሷም አለች እና በሩን ከፍታ ገባች ማለት ነው። በሩን ከፍታ ስትገባ ጽናት ነበረች ክችን ነበረች። እናም ከኪራ ጋር አብራ ገባች። አብራ ከገባች በኋላ ኒና መጣች ማለት ነው። ኒና መታ። እባኮትን ማዘር ተረጋጉ እንደዚህ አቱኝ ምናምን ስትላት፣ ልጄ ምን ልሆን ልጄን ላጣት እኮ ነው። ልጄ ተሰቃየችብኝ በኪራ ምክንያት ስትል ከዛን ጽናት መጣች። ማን ቤቲ። ቤቲ በፍጹም እንደ የፈለገ ነገር ምንም ይፈጠር ምንም፣ በፍጹም እኔ ቤቲ እዚህ ቤት ትገባለች የሚባለው ነገር ዘበት ነው። በፍጹም አይሆንም አለች። ማን ጽናት ማለት ነው። እባክሽን አንቺ ሴት ልጅ አይደለሽም? እባክሽን፣ አትጨክኝ እባክሽን፣ ልለምንሽ እኔ እግርሽ ላይ ልወድቅ። እግሯ ላይ እንዲህ ልትወድቅ ስትል እንኳን እግሬ ላይ መውደቅ ይቅርና ምንም እንኳን ብታረጊ በፍጹም በፍጹም ህይወቴን ያመሰቃቀለችው ያሰቃየችኝ ልጄን ያሳጣችኝ ቤቲ እዚህ ቤት በፍጹም እንድትመጣ እኔ አልፈቅድላትም ብላ ደመደመች ማለት ነው ማን ጽናት። ከዛ በኋላ እባክሽን እባክሽን እባክሽን፣ አትፍረጅ፣ እባክሽን ስትላት እኔ ምንም የምፈርደው ነገር የለም አለቻት። ከዛ ግን እኮ ጽናት ጥሩ እንደሆንሽ ነው እኔ የምሰማው ቅን እንደሆንሽ ነው የምሰማው፣ አለች የቤቲ እናት። ቅንነቴንማ እኮ ልጅሽ ነጥቃኛለች። ቅንነቴን ሰላሜን፣ ልጅሽ ነጥቃኝ፣ በጥብጣኝ፣ ህይወቴን አመሰቃቅላ ነው የሄደችው። ስለዚህ ስራዋን ያሳበዳት፣ ተንኮሏን ያሳበዳት፣ አመፅዋን ያሳበዳት ስትል፣ እባክሽን እንደዚህ አትፍረጂ፣ እባክሽን አትፍረጂ። ምንም ያህል ልጄ እንኳን ብታጠፋ እንዴ ምን እና እንዳልኳቸው የቤቲ እናት ምንድን ያለቻት ለጽናት አቃለውኝ፣ የትኛውንም ያህል እንኳን አጥፍታም ከሆነች እኔ በእሷ ስም ይቅርታ ጠይቃቸዋለሁ ብላ እግራቸው ላይ ወደቀች። ከዛም ኪራ እናቱን በጣም ስለሚወድም የእናቱንም ጣም ስለሚያቅ አዘነ። ከፋው። በቃ ግን እቤትሽ ልሆን አልችልም። እኔ እቤትሽ ላይ ለሳምንት ይቅርና ለደቂቃም ልሆን አልችልም። ማለት እኔ የቤቱ ችግር ሳይሆን የልጅሽ ባህሪ በጣም ከባድ ነው። በጣም ከባድ ነው። እሱንም ከጽናቴ ጋር ተመካክሬ ከሚስቴ ጋር ተመካክሬ ነው የምነግርሽ አላት። ማለት ነው እኔ ሚስትህን እግሯ ላይ ተደፍቼን በሆን እለምናታለው፣ ማጽናታለው። ሚስት ቅንና ጥሩ ሚስት እንደሆነች አቃሏለች። ገና እንዲገብታ ስለዚህ አይነት ነገር ወሬ አንስታ ስታወራ ጽናት ምንድን ያለችው እባክሽን፣ አንቺ በእኔ ቦታ ሆነሽ ብታስቢስ፣ ትዳሬ ህይወቴ እንዲበጠበጥ ትፈቅጃለሽ? ስለዚህ እባክሽን እኔንም ተረጅኝ። ይሄ ደግሞ በፍጹም ሊሆን አይችልም። በቃ ይሄ በፍጹም ሊሆን አይችልም። ስለዚህ እኔንም ለመረዳት ሞክሪ። እኔ ስንቴ ነው እኔ በኪራ ምክንያት መጎዳት ያለብኝ? ስንቴ ነው ህይወት የመመሰቃቀል ያለበት ግን ለምን? እንዴት እንደዚህ ትያለሽ? ይሄማ ሊሆን አይችልም። ቤቲ በፍጹም እዚህ ቤት መግባት የለባትም ብላ ጽናት ደመደመች፣ አለቀሰች። ከዛም ኪራ ጽናትን ተከትሏት ሄደ። መጣው ብሎ ሲሄድ ጽናቴ፣ እውነት እኔ አንቺን ደግሜ ደጋግሜ መበደሩና መሰባበሩ በጣም ነው ያስጠላኝ። አሁንስ ሁሉም ነገር አስጠልቶኛል። ምን ማድረግ አለብኝ እና እግሬ ላይ ወድቃ ስትለምነኝ ይህንን ነገር ከጽናት ጋር አብሬ ማየት አለብኝ ብያት ነው ይዣት የመጣሁት። ደግሞ እውነት ለመናገር እኮ ቤቲን ብታያት እንዴት እንደምታሳዝን ጽናትን፣ አልዋሽሽም። በጣም ቤቲ የእውነት በጣም አብዳለች። በቃ ምን ልበልሽ ራሷን ስታለች። እና እናቷ እየለመነችኝ ያለችው ለሳምንት ከእሷ ጋር እንድሆን ነው ወይም ደግሞ እዚህ እንድትመጣ ነው፣ ብሎ ኪራ ጽናትን ለማሳመን ቢሞክርም አንተ እዛ ጨርሰክ መጥተክ ነው አይደል እንደዚህ የምትለው እዛ ጨርሰክን አደል መተክ እንደዚህ የምትለው በፍጹም ይሄ ሊሆን አይችልም፣ እንዳትከተለኝ ብላ እያለቀሰች ክላስ ላይ ኪራን ጥላ ወጣች ማለት ነው። እናም ኪራም በቃ ግራ ተጋባ። ደግሞ ሊና ደግሞ የቤቲ እናት ለማረጋጋት ብትሞክርም የቤቲ እናት በጣም በጣም ተበሳሽታለች። ያሳዝናል። ከባድ ነው። አንዳንዴ በፍቅር ምክንያት ለማይፈልገን ሰው ይህና ለራሳችንን ስተን እስክናብድ ድረስ እውነት ከባድ ነው። ያሳዝናል። ምክንያቱም እዚህ ጋር አያፈቅራት፣ አይወዳት እንደማያፈቅራት ግልጽ ነግሯታል። ከዚህ በፊት ኪራ እኔ ለአንቺ ልሆንም አልችልም፣ አንቺ ታፈቅርኛለች ተወጅኛለሽ አቃለሁ፣ ነገር ግን ቤት እኔ አንቺን ላፈቅርሽ አልችልም ብሎ ነግሯታል። ግን የቤቲ ፍቅር ኦቨር ከመሆኑ የተነሳ ለማበድ ለእብድና ተጋለጠች ማለት ነው። እና በጣም ከባድ ነው ለራሳችሁ ያልሆነ ሰው ለእናንተ ለማይሆነው ሰው ማበድ ማለት በጣም ከባድ ነው። ያን ሰው ለራሳችሁ ላድርግ እንኳን ብትሉት ያ ሰው ለእናንተ ሊሆን አይችልም። አሁን የኪራን ተመልከቱ። ስለዚህ በራሳችሁ ባልሆነ ነገር ላይ አንዳንዴ ቦታ አትስጡት ቦታ አትስጡ። እኔ አሁን ከዚህ ከስነ ድራማ የተማርኩት ነገር ቢሆን በራሳችሁ ባልሆነ ነገር ላይ ድርቅ አትበሉ ማለት ነው። አሁ የቤቲ ድርቅና በስተ መጨረሻ ለእብደት ነው ያበቃት። በዛን ሰዓት እኔ ላንቺ አልሆንሽም፣ እባክሽን፣ ተይኝ፣ ራቂኝ፣ ተውኝ ባለሳት ብትተው ኖሮ ዛሬ ላይ ለዚህ ደረጃ አትጋለጥም። በነገራችን ላይ ይሄ ድራማ ይሁን እንጂ አንዳንዴ በገሃድ እንደዚህ አይነት ነገሮች የሚፈጠሩ ነገሮች አሉ። የሉም አልልም። አለ በማይፈልጉን ሰዎች ጋር እኛ ደግሞ እየፈለግን እነሱን እየተከተልን ራሳችንን ከምንስት ከምናብድ ጥንቃቄ ብናደርግ ይሻለናል ብዬ ነው የማስበው። ስለዚህ ከጽና ድራማ ምን ተማራችሁ? የተማራችሁትን እስቲ አስተያየታችሁ እንደተለመደ በኮሜንት አስቀምጡልኝ፣ ውድና የተከበራችሁ እንዲሁም የጽና ድራማ ወዳጆቼ እና በነገራችን ላይ በጣም ያሳዝናል። በጣም ነው የሚያሳዝነው። በጣም ያሳዝናል። አስባችሁታል? ፍቅር ደግሞ ቀላል ነገር አይደለም። ለፍቅር ሲባል ብዙ መስዋዕትን ብዙዎቻችን እንከፍላለን፣ ግን የቤቲ ደግሞ የተለየ ነው። ለዛውም ደግሞ በማይፈልጋት ሰው ነው ያበደችው። በሚፈልጋት ሰው ቢሆን አይቆጭም ይሄን ያህል። ምንም ቅንጣት ቦታ ኪራ ለቤቲ እንደሌለው እናውቃለን፣ ሁላችንም በደንብ አድርገን ነው ጠንቅቀን እናውቃለን። አሁንም ቢሆን ለተወሰነ ጊዜ እንጂ ኪራ ጽናትን ትቶ ሊኖር አይችልም። ይሄ የታወቀ ነገር ነው። አሁንም የእሷ ማበድ የእሷ መሰቃየት በሕክምና በጸበል በቃ እናቷ ያልደረሰችበት ቦታ የለም። አማራጭ እናቷ ስላጣች እና ዶክተሮቹ ደግሞ ግዴታ የምታፈቅረውን ሰው እስኪ ለሳምንት ከእሷ ጋር ይሁንና ምናልባት ከተሻላት በዛ እስኪ እንሞክራለን ይሄ የመጨረሻ እድል ነው ብለው ዶክተሮች ለቤቲ እናት ስለነገሯት ነው የቤቲ እናት አሁን ላይ እግሩ ላይ ወድቃ እንዲሁም ጽናትንም እየለመነች ያለችው እየተማጸነች ያለችው ለቤቲ በቃ ቤቲ እንድትድንላት ፈልጋ ነው፣ እንጂ ዞሮ ዞሮ ቤቲ እንኳን ብትድን ኪራ ከጽናት ሊለይ አይችልም። እኔ እንደማስበው ከሆነ ለደቂቃ እንኳን ከጽናት መራቅ አይፈልግም። ለሳምንት እባክን፣ ልጄን ለመታደግ ስትል እባክን፣ ቤቲ የሆን ስትለው፣ በፍጹም የቤት ችግር የቤት ጉዳይ ሳይሆን የልጅሽ ባህሪ በጣም ከባድ ነው ሲላት፣ አሁን እኮ የመጀመሪያ ባህሪዋ ይቅርና ምን እንደሚፈጠር ራሱ እኮ ማስታወስ አትችልም። ምንም የምታውቀው ነገር የለም። ልጅ አየሃት እንዴት እንደምትሆን አየሃት። ግን በጣም ከባድ ነው እና ኪራንና ቤቲን ኪራንና ቤቲን የቤቲና ስታገናኛቸው እኔ ለኪራዬ ምርጥ ምግብ እሰራለታለሁ አለች አለችና፣ ዘላ እቅፍን ያደረገችው ከዛ ደነገጠ፣ አዘነ፣ ተጸጸተ። በቃ ምክንያቱም የድሮ ቤቲና የአሁኗን ቤቲ ሲያነጻጽር ግራን የተገባው ማመን ያቃተው በነገራችን ላይ እና ለዛሬ ይዤ የመጣሁት ቪዲዮ ይህን ይመስላል። የጽናት ልብ በድጋሚ ተሰበረ፣ አዘነች፣ ያው ተከፋች። ከባድ ነው። እንዲሁም የቤቲ እናት እና ጽናት ተጣሉ ማለት ነው። እና አሁን ላይ ቤቲና ኪራ አብረው መኖር ጀምሯል ማለት ነው። ምንም ማድረግ አይቻልም። ባይ ባይ።